ስውር ሳይኮሎጂ እጅግ ሚስጥራዊና አደገኛ ጥበብ ነው። ይህም የሰውን ስነ ልቦና ተረድቶ ሰዎችን በእናንተ የሐሳብ ቁጥጥር ውስጥ የሚያውል ነው። ይህም ሰዎች የምትፈልጉትን ነገር ለማስደረግ ሰዎችን እንዳያመፁና ከእናንተ ፍቃድ ውጪ እንዳይሆኑ ለማድረግ የምትጠቀሙበት ከጥንት ጀምሮ ሲወርድ ሲዋረድ የመጣ የንጉሣውያንና የሹማምንት ጥበብ ነው። ይህን ዘዴ የሚጠቀሙ ሰዎች ማኒፕሌተርስ ይባላሉ። አሁንም ላይ ታላላቅ ሰዎች፣ ተጽዕኖ ፈጣሪዎች ወይም ኢንፍሉዌንሰር ሰዎች የሚያውቁትና የሚተገብሩትም ጭምር ነው። እነዚህን ሚስጥራዊ ዘዴዎች እምቢ ያለውን እሺ፣ አይሆንም ያለውን ደግሞ እንዲቀበላቸው የሚያስገድድ ትልቅ አቅም አለው። ዛሬ ከኔ ጋር እነዚህን አምስት ስውር የሳይኮሎጂ ዘዴዎች ይዤላችሁ መጥቻለሁ። አብረን እንማማራለን። ማሳሰቢያ፣ የዚህ ቪዲዮ መሰራት ታዲያ ለሁለት አይነት ጥቅም ብቻ ነው። አንደኛ ምናልባትም በአቅራቢያቸው ባሉ ሰዎች ባለማወቅም በመጥፎ መንገድ ተጽዕኖ ስር ወድቃችሁ ከሆነ ራሳችሁን እንድትመለከቱና በዚህ ጥበብ ተጠቅማችሁ ራሳችሁን ነፃ እንድታወጡ፣ ሁለተኛ ደግሞ ይህን ዘዴ በመጠቀም መልካም ተጽዕኖችን ታሳድሩ ዘንድ ብቻ ነው። እነዚህ ስውር ዘዴዎች በጣም ጥሩ የሆኑ ተጽዕኖዎች ዓለም ላይ ተፈጥረዋል። ነገር ግን መጥፎ የሚሆነው ተቃራኒ እስከተጠቀምነው ድረስ ብቻ ነው። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ እንዲሁም ቪዲዮ ላይክ በማድረግ ጨምሩት። አምስቱ የስውር ሳይኮሎጂ ዘዴዎች ማይክል አንጅሎ የተባለ አንድ ሰው አንድን ሀውልት ሰርቶ ካጠናቀቀ በኋላ ወደ ሰዎች በመሄድ ያው ያያቸዋል። ያን ጊዜም ሰዎች በጣም ጥሩ ነው፣ ነገር ግን ትንሽ አፍንጫው ረዘም እንዲህ ብለው ይመልሱለታል። ማይክል አንጀሎ ምንም ስተት እንደሌለበት ቢያቀም ወደ ጓሮ ሄዶ ትንሽ አቆይቶ ያመጠዋል። ከዚያም አሁንስ በማለት ይጠይቃቸዋል። ኦ አሁን በጣም ያምራል ሲሉ ይመልሱለታል። አድናቆታቸውንም ይሸሩታል። በዚህ ጊዜ ግን ማይክል አንጀሎ ምንም አይነት ነገር በወልቱ ላይ አላደረገም ነበር። ሰዎች አስተያየታቸውን ስትቀበሏቸው፣ እነሱ በዛ ነገር ላይ ስልጣን እንዳላቸው ስለሚሰማቸው ከእናንተ ጋር መሆን ይጀምራሉ። ስለዚህ አንደኛው ዘዴ የሰዎችን አስተያየት በግልጽ አለመቃወም ይባላል። ይህ ማለት ሰዎች ለግልጽ ለሆነ መጥ መቃወም ሲጋለጡ ራሳቸውን እንደተሸነፉ ወይም ትክክል እንዳልሆኑ ማመን ስለማይፈልጉ ለአላስፈላጊ ጠብና ክርክር አንዳንዴም ወደ ማጣጣል ይገባሉ። ስለዚህ አንዳንዴ ጊዜ ሰዎች ምንም ካለማለት ብዙ አስተያየትን እንደሚሰጡ ተረድታችሁ፣ አስተያየትን በመመዘን አላስፈላጊ ሆኖ ብታገኙት እንኳን በግልጽ ባለመቃወምና አስተያየታቸውን ተቀባይነት እንዳገኘ በማመልከት ሰዎቹን ወደ ራሳችሁ መማረክ ትችላላችሁ። ስለዚህ የመጀመሪያ የስውር ሳይኮሎጂ ዘዴ የሰዎችን አስተያየት በግልጽ አለመቃወም ይባላል። ወደ ሁለተኛው እናልፋለን። ሁለተኛው ዘዴ የተቃርኖ ኃይል ይባላል። ይህን የምንጠቀመው በተለምዶ ነውጠኛ ለሚባሉ ለሰው አይነት ነው። ይህም ሰው የሚላቸውን አይሰሙም ወይም ተቃራኒ መሆን ያስደስታቸዋል ተብሎ ለሚታሰቡ ወይም በተቃርኖ ሱ ስለተጠቁ ግለሰቦች የሚሆን ነው። እነዚህ ግለሰቦች በማንም ቁጥጥር ስር አይደለሁም፣ ማንም አይገዛኝም፣ ማንም አይቆጣጠርኝም የሚለውን ለማሳየት ከእናንተ ጋር በመከራከር ና ከእናንተ ጋር ተቃራኒ በመሆን ጀብደኝነታቸውን ለማዎች ለሚጥሩ ሰዎች ነው። እነዚህን ሰዎች ታዲያ በሰፈር፣ በትምህርት ቤት፣ በስራ ቦታ፣ በሁሉም ቦታ የተከለከሉትን የሚረግጡና አታድርጉ የሚባሉትን የሚያደርጉ አይነት ሰዎች ናቸው። እነዚህ ሰዎች ትልቁ ሽሽታቸው በሰው ቁጥጥር ውስጥ መሆንን ነው። ይህንንም በማድረጋቸው ከዛ ነገር ያመለጡ ይመስላቸዋል። ስውር ሳይኮሎጂ ግን ከሌላው በበለጠ እነዚህ ሰዎች በቁጥጥር ስር መዋል ቀላል ነው፣ ይለናል። ይህንንም በቀላሉ የተቃርኖ ኃይልን በመጠቀም ነው። ይህ ምን ማለት ነው ካላችሁ፣ እናንተ እንዲያደርጉ የምትፈልጉትን ተቃራኒውን እንዲያደርጉ ማዘዝ ወይም እንዲሆኑ መናገር ማለት ነው። ይህም እነሱ ነፃነታቸውን ለማሳየት የዛን ነገር ተቃራኒ በማድረግ የፈለጋችሁትን ነገር እንዲሰሩ ማስደረግ ትችላላችሁ። እስኪ ምሳሌ ለምሳሌ ዛሬ ከቤት እንዲወጡና ብቻችሁን መሆን ከፈለጋችሁ ወይም ብቻችሁን ቢሮ መቀመጥ ትፈልጉ፣ ዛሬ አንድ ቦታ ስለሚሄድ ከዚህ እንዳትወጣ ብትሉት የታሰረ ስለሚመስለውና ነፃነቱን የገደባችሁ ስለሚመስለው እኔም የሚሄድበት አለኝ በማለት ተነስተው ይወጣል። ይወጣ የእናንተ ምክር ይሳካል ማለት ነው። እንዲያደርግ የምትፈልጉትን ነገር አታድርገው በማለት በፍጥነት እንዲያከናውን ማስደረግ ትችላላችሁ። ይህ ዘዴ ሰዎችን በተቃራኒ የምናናሳሳበትና የምንገፋፋበት ኃይል ነው እልህ ማስያዝ ወይም መወራረድ የመሳሰሉትን በዚህ ውስጥ ያሉ የመቆጣጠሪያ ዘዴዎች ናቸው። ስለዚህ ሁለተኛው ስውር ሳይኮሎጂ ዘዴ የተቃርነው ኃይል ይባላል። ወደ ሶስተኛው ዘዴ ያለፍን የተገላቢጦሽ ሕግ ይህ ሕግ ሰጥቶ መቀበል ወይም አክሽን ኤንድ ሪአክሽን የሚለው ህግ ነው። ሰዎችን በውለታና በመልካም ነገሮች በመያዝ ይህንን ዘዴ ከናንተ ከምትፈልጉት ነገር አስቀድሞ ከዛ ሰው ጋር መልካም ግንኙነት መፍጠር ማለት ነው። ለምሳሌ ያንን ሰው በምቅር በብድር በመሳሰሉት መልካም ነገሮች ቀድማችሁ እናንተ ከያዛችሁት ሰታችሁ ስታበቁ በመጨረሻ የምትፈልጉትን ነገር መጠየቅ ማለት ነው። ይህ ሲሆን 25 ፐርሰንት ወይም 25 በመቶኛ የሚባለውን ህግ ተግባራ ይሆናል ማለት ነው። ከምትፈልጉት ነገር ሶስት በመቶኛ ዝቅ ያለውን ነገር ለዛ ሰው ኢንቨስት በማድረግ እናንተ ደግሞ ከዛ ሰው 25 በመቶ የሚያክሉ ነገሮችን መውሰድ ትችላላችሁ። ለምሳሌ መቶ ብር ከፈለጋችሁ ብዙና በተቆራረጠ መንገድ 25 ብር ድረስ ውለታ ለዛ ሰው ብታደርጉለት ያ ሰው ያለምንም ንፍጉነት መቶ ብር ሊሰጣችሁ ይችላል። አሁንም በድጋሜ የምናስበው ይህንን ለጥሩ ነገር ብቻ መጠቀም እንዳለብን ነው። ለምሳሌ አንድ ጓደኛችሁ ወይም ቤተሰባችሁ ወደምትፈልጉበት ቦታ ለመውሰድ ወይም ወደምትፈልጉት ሃይማኖታዊ ቦታ ለመውሰድ በቅድሚያ እሱ መሄድ ወደሚፈልግበት ቦታ አብራችሁ መሄድ የግድ ነው። ሁለት ጊዜ ወይም ሶስት ጊዜ አብራችሁት ብትሄዱ እሱም በዛ ሰዓት ሼም ስለሚይዘው ከእናንቱ ጋር ወደምትፈልጉት ቦታ መሄዱ አይቀርም። ይህ የተገላቢጦሽ ህግ ወይም አክሽን ኤንድ ሪአክሽን ሰጥቶ መቀበል ይባላል። ይህ የተገላቢጦሽ ህግ ታዲያ ሰዎችም በውለታ አስረን የምንፈልገውን ነገር ባደረግንላቸው ትንሽ ነገር ውለታ ተይዘው ለእኛ ብዙ ውለታዎችን የምናስከፍልበት ሂደት ነው። ታዲያ እዚህ ህግ ውስጥ ዋናው ነገር መቅደም የሚባል ነገር መሆን አለበት። ያልቀደመ ተሸናፊ ይሆናል በዚህ ህግ ውስጥ። አራተኛ ስውር የሳይኮሎጂ ዘዴ እይታን ማዞር ይህ በአይነቱ የእናንተን ፍላጎት መናገርና ነገሩ ላይ ያለውን ጥቅምና ጉዳት ላይ ተንተርሶ ብቻ ማውራትን ይመለከታል። ይህ ማለት የሰዎችን እይታ ከእናንተና ከነገሩ ግንኙነት እያነሳችሁ በነገሩና በእነርሱ መካከል ልታደርጉና ነገሩን ለእነርሱ የሚሰጣቸውን ጥቅም ወይም ጉዳት ላይ ብቻ በመደራደር በቀላሉ የምትፈልጉት ማስፈጸም ነው። ይህም በቀላል ምሳሌ እንመልከት ይህን ማድረግ አለብ ከማለት ይልቅ ይህን ነገር ብታደርገው ሊጠቅም ይችላል ማለት ያ ሰው በነገሩ ላይ የእናንተን የጥቅም ፍላጎት ላይ በማጤን ሳይሆን በነገሩ ላይ ለርሱ ካለው ጥቅም አንጻር በመናገር ይሆናል ማለት ነው። ይህም በሌላ ምሳሌ ብናየው በተለምዶ በንግድ ስራ ላይ ያሉ ሰዎች ሲተገብሩት ይስተዋላል። የነገሩን ጥቅም በሚገባ በመረዳት እና መነሳት የሌለባቸውን ሐሳቦች ባለማንሳት እንጂ ስህተትን መናገር ማለት አይደለም። እውነት የሆነውን ነገር ብንናገር የግል ፍላጎቶችንም ግን በመሸፈን መሆን መቻል አለበት። ስለዚህ አራተኛው ዘዴ እይታ ወይም ምልከታ ማዞር፣ የሰውየውን ጥቅም እኛ ወደምንፈልግበት ዳይሬክሽን ቀስ አድርገን ማዞር ማለት ነው። ለምሳሌ አንድ ነጋዴ ልብስ ሊሸጥ ቢፈልግ ለራሱ ስለሚያገኘው ጥቅም ሳይሆን ሰውዬው ስለሚያገኘው ጥቅም ነው የሚናገረው ማለት ነው። በዛ ውስጥ ግን የራሱን ጥቅም ያስከብራል ማለት ነው። እይታ ማዞር ይባላል። በደንብ ተጠቀሙበት። አምስተኛ በገደብ ውስጥ ያለ ምርጫ መስጠት ሰዎች ለመወሰን በራሳቸው መልኩ የመጓዝ ዝንባሌያቸው ከፍ ያለ ነው። በዚህ ምክንያት በተወሰነና በተገደበ ነገር ውስጥ እንዳለ ሲሰማቸው ያንን ነገር ለመቃወም ከዛ ነገር ለማፈንገጥ ለመጋጨት ይሞክራሉ። ታዲያ እናንተ የምትፈልጉትን ነገር እንዲህ አድርግ ወይም አታድርግ ውስጥ ብቻ ሲገባ ከላይ ያነሳነው ስሜት በሰዎች ዘንድ በመኖሩ ምክንያት ሰዎች በደስታ ሆነ በፍላጎት የማድረጋቸው መጠን ዝቅተኛ ይሆናል። ታዲያ ይህንን ዘዴ የሚጠቀመው ለሰዎች ምርጫ በመስጠት ብቻ እንደሆነ ይናገራል። ነገር ግን ምርጫው በገደብ ውስጥ ወይም በእናንተ ክልል ውስጥ ማድረግ ይጠበቅባቸዋል። ለምሳሌ የተለያዩ ቀለሞችን ምረጥ ብሎ የተንበረቀቀ ምርጫ ከመስጠት ይልቅ ከጥቁር እና ከነጭ አንዱን ምረጥ በማለት ምርጫ በመስጠት በዛው ሰዓት ምርጫው ግን በእናንተ ቁጥጥር ስር እንዲሆን ማድረግ መቻል ማለት ነው። ይህ ሰዎች እንደታሰሩ ሳይሰማቸው በረጅም ገመድ እንደማሰር ይቆጠራል። ይህ በተለይ ለወላጆች ልጆችን ለማሳደግ ጠቃሚ ዘዴም ነው። ይህ አምስተኛውና የመጨረሻው ዘዴ ነው። ብዙ የስውር ሳይኮሎጂ ዘዴዎች ያሉም ሲሆን ዛሬ ለእናንተ እነዚህን አምስት ነጥቦች መርጠንላቸዋል። ታዲያ የቱ ዘዴ ተመቻችሁ? የዚህ ቪዲዮ ትኩረት ትምህርቱን በመልካም ወይም ፖዚቲቭ እንድትጠቀሙት በሰዎች ቁጥጥር ውስጥ ገብታችሁ እንዳትወድቁ፣ ከገባችሁም ራሳችሁን እንድታተርፉ የተዘጋጀ ነውና ተጠቀሙበት። ለዚህ የቁም ነገር ቻናል አዲስ ከሆን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰው እንዲደርስ ላይክ በማድረግ ይተባበሩን። እናመሰግናለን። ሁሉም ሰው ሊያውቃቸው የሚገቡ ስድስት ስውር የሳይኮሎጂ ታክቲኮች ስውር ሳይኮሎጂ ወይም ዳርክ ሳይኮሎጂ አንዱ የስነልቦና ዘርፍ ሲሆን ሰዎችን የመቆጣጠሪያና ተጽዕኖ ውስጥ የማድረጊያ ሳይንሳዊ ጥበብ ነው። ሳይኮሎጂ በአጠቃላይ የሰውን ባህሪ ሲያጠና፣ ስውር ሳይኮሎጂ ይህን ዕውቀት ይጠቀማል። ብዙ ሰዎች ባያውቁትም የስውር ሳይኮሎጂ ዘዴዎችን ይጠቀማሉ። ይህም የሆነበት ምክንያት ለተጠቃሚው ህይወትን ቀላል ስለሚያደርግ ነው። ቀላልና አቋራጭ መንገድን ደግሞ ብዙዎቻችን እንወዳለን። ስውር ሳይኮሎጂ ማነቃቃትን፣ ማሳመንን ውስጣዊ ስሜትን ስለሚጠቀም ተጎጁ በጉዳዩ ላይ ጠለቅ ብሎ እንዳያስብና ግንዛቤ እንዳይኖረው በማድረጉ በቀላሉ ወጥመድ ውስጥ እንዲወድቅ ያደርገዋል። በቀጣይ ታዲያ ዋና ዋና የሆኑ የስውር ሳይኮሎጂ ዘዴዎችን በዝርዝር እንመለከታለን። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ የደወል ምልክቱን በመጫን ሁሌም የምንለቃቸው ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። እንሆ ወደ መልእክት የገባውን የተቃርነው ሳይኮሎጂ የተቃርኖ ሳይኮሎጂ ማለት አንድን ሰው ተገላቢጦሹን እንዲያደርግ ለማነሳሳት ከዛ ሰው ፍላጎት ተቃራኒ የሆነ ሐሳብን ሹክ ማለት ወይም መንገር ማለት ነው። የተቃርኖ ሳይኮሎጂ ብዙ ሰዎች በሁኔታዎች ላይ ተጽዕኖ ለማድረግና የሚፈልጉትን ውጤት ለማግኘት እንደ ስልት ይጠቀሙበታል። ይህ ስውር የስነልንቦና ዘዴ ሁሌም የሚሰራ ስነ ዘዴ ነው። የሚሆነበት ምክንያት ብዙውን ጊዜ ሰዎች ምን ማድረግ እንዳለባቸው ሲነገራቸው ስለማይወዱ ነው። የተቃርኖ ሳይኮሎጂ ከፍተኛ ራስ ወዳድነት ባላቸው ሰዎች ላይ በትክክል ይሰራል። እንደዚህ አይነት ሰዎች ክብራቸውን የመጠበቅ አዝማሚያ ስለሚታይባቸው በእዚህ ታክቲክ ይጠቃሉ። እንደምሳሌ ለራስህ ከፍተኛ አመለካከት ካለህና አንድ ሰው የሆነ ነገር እንድታደርግ ቢነግርህ ከግል መመሪያ ወይም እምነት ተቃራኒ ከሆነ ክብርህን ለመጠበቅ ስትል የምታደርገው ወይም የምትመልሰው ያ ሰው ከጠየቀ ተቃራኒ ይሆናል ማለት ነው እና የሚጠይቅ ሰው ይህን ባህሪህን ጠንቅቆ ካወቀ የምትናገረውን ንግግር ጠንቅቆ ማወቅ ይችላል። ይህ ሰው የሚጠላ ከሆነ የተቃርኖ ሳይኮሎጂን ዘዴ በመጠቀም ሰው ፊት እሱ በሚፈልገው መልኩ የአንተን ማንነት ማጋለጥ ይችላል ማለት ነው የተቃርኖ ሳይኮሎጂ የአንድን ሰው ህይወት በሚጎዳ መልኩ ጥቅም ላይ ሊውል ይችላል። በሌላ መልኩ ደግሞ ጥቅም ላይ ሊውልም ይችላል። አንድ ሰው ታላላቅ ነገሮችን እንዲሰራ ለመቀስቀስ አሉታዊ ነገሮችን በመንገር ማነሳሳት ትችላለን። ምሳሌ አስተማሪዎች ተማሪዎቻቸውን እንዲያጠኑና ከፍተኛ ውጤት እንዲያመጡ ለማነሳሳት ሞኞች ወይም ሰነፍ እንደሆኑ ይነግሯቸዋል። ሁለተኛ በፍቅር መካብ ይህ ዘዴ አንድን ሰው በፍቅር ቃላት በማሞጋገስ የምትጠይቁት ጥያቄ እንዲደረግላችሁ የማድረጊያ ታክቲክ ነው። አንድ ሰው ከአንተ ስብና ጋር በሚስማማ መልኩ ደስ በሚሉ ቃላት ሲቀባባህና ሲያሞጋግስህ ያ ሰው በእውነት የሚደግፍህ ጥሩ ሰው አድርገህ ትመለከተዋለህ። ነገሩ እንዲህ ነው። የእነዚህ ሰዎች ዓላማ አንተን መልካም አድርገው በማሞጋገስ የሚጠይቁትን ጥያቄ እንድትቀበል ማድረግ ነው። የሚጠይቁትን ጥያቄ ላለመቀበል ብትፈልግ ግን ራስን እንደ መጥፎ ሰው አድርገህ ስለምታስብ የማይቻል ይሆንብሃል። ለዛ ነው በቅድሚያ መልካምነትን የሚገልጹት የቃላት መደለሎችንም የሚጠቀሙት። ይህን ዘዴ ከሚጠቀሙ ሰዎች መካከል አንደኛ ጓደኞች። ጓደኞች ከአንተ የሆነ ነገር ከመጠየቃቸው በፊት ያመሰግኑሃል፣ በሚያማምሩ ቃላቶች ያበረታቱሃል። ሁለተኛ የሥራ ባልደረቦች አንድን ስራ እንድትሰራላቸው ባልደረቦች ያመሰግነዋል፣ ጥሩ ስሜት እንዲሰማ ያደርጓል። ሶስተኛ ጎልድ ዲገሮች ከአንተ ገንዘብ ከመጠየቃቸው በፊት ልብህን በፍቅር ቃላት ይሰርቁታል። በግንኙነት ወቅት ሴቶች ሆነ ወንዶች አጋሮቻቸውን በጣም ያመሰግናሉ። እናም እንደተወደዱ ማሰብ እስኪጀምሩ ድረስ ያደርጓቸዋል ይህም ዘዴ ወንዶችን ይሁን ሴቶችን ገራገር በማድረግ በማንኛውም ጥያቄ ተቀባይነት እንዲኖራቸው ያደርጓቸዋል። ሶስተኛ፣ ማሳመንና ሥልጣን። አስተዋዋቂዎች ታማኝነትን ለማግኘትና ደንበኞች ምርቶቻቸውን እንዲገዙ ለማድረግ ሥልጣንንና የሚያሳምን ቃላቶችን ይጠቀማሉ። አብዛኞቻችን አሳማኝ የሆነ ቃላትንን በማህበረሰቡ ዘንድ ተቀባይነት ያላቸው አካላት በምርቶቻቸው ላይ በአስተዋቂነት ሲጠቀሙ እንመለከታቸዋለን። ምሳሌ አብዛኞቹ ምርቶቻቸው እንዲሸጥላቸው ከሥልጣን ጋር የተዛመደውን ኃይል ወይም ሎጂክ ይጠቀማሉ። የሚከተሉትን ሀገረጎችም እንደ መግቢያ ይጠቀማሉ። ከአስር ዶክተሮች በስምንቱ የታመነ በሳይንቲስቶች የተደገፈ ወይም የባለሙያዎች ምርጫ የሚሉትን የመሳሰሉትን ቃላቶች ይጠቀማሉ። ትላልቅ ብራንዶች፣ ታዋቂ ሰዎች በአስተዋዋቂነትን በመጠቀም ደንበኞችን ለመሳብና ለማሳመን ይጠቀሙበታል። አራተኛ ስሜታዊ ቁጥጥር ማድረግ። ይህ ድርጊት ውስጣዊ ስሜታችሁ ላይ ያተኩራል። በአንድ ሰው ላይ የበላይነት ቁጥጥርን ለማድረግ ስሜትን ስለሚጠቀም በጣም አደገኛ ከሆኑ የስውር ሳይኮሎጂ ዘዴዎች ውስጥ አንዱ ነው። ስሜትን ተጽዕኖ በመፍጠር አድርገው የሚጠቀሙ ሰዎች ራሳቸውን እንደ ተጠቂ ወይም እንደ ተጎጂ አድርገው በመሳል ሌላው ሰው የጥፋተኝነት ስሜት እንዲሰማ ያደርጋል። በአብዛኛው ጊዜ ሰዎች በግንኙነት ወቅት የጥፋተኝነት ስሜት ሲሰማቸው ራሳቸውን የመቅጣት ዝንባሌ ያላቸው፣ እንደዚህ አይነት ሰዎች ይህን እንደ ግብዓት አድርገው ይጠቀሙታል። የተፈለገውን ሰው ስሜት ለመቆጣጠርና ተጽዕኖ ለመፍጠር ስለ ባለፈው ስህተቷቸው ያስታውሷቸዋል ወይም ምን ያህል መጥፎ እንደሆኑ ይነግሯቸዋል። ከዛም ስሜታቸው ሲጎዳ እንደ ሐዘን ተካፋይ ሆነው ይቀርባሉ። በዚህም የሚፈልጉትን ያገኛሉ። ራሳቸውን ማራቅንም እንደ አንድ ተጽዕኖ መፍጠር ይጠቀሙበታል። በግንኙነት ውስጥ ያ ሰው በማኩረፍና በመዝጋት የሰው ስሜት ላይ ተጽዕኖ ያሳድራሉ። ከዚያ ሰው ብዙ የምትጠብቅ ሆነ ያ ሰው ግን ከአንተ የመራቅ አዝማሚያ ሲያሳየ የዚያ ሰው አለመኖር በሕይወት ውስጥ አለመረጋጋትና ሰላም ማጣትን ይፈጥርብሃል። ይህም ከዛ ሰው ለመቅረብ እንድትሻ ወይም እንድትፈልግ ያደርግሃል። እናም የዚህ ስውር ሳይኮሎጂ እንዲህ የጨዋታ ዘዴ ይሆናል ማለት ነው። ለምሳሌ እነዚህን አረፍተ ነገሮች እስኪ ተመልከቷቸው። ጥፋተኛ ሲያደርጉ እነዚህን ይጠቀማሉ። ብትወደኝ ኖሮ ይህን አታደርግም ነበር ይለዋል። ሲተቹ ደግሞ ይህንን ቃል ሊጠቀሙ ይችላሉ። ምንም ነገር በትክክል አድርገህ አታውቅም። እንዳገለልካቸው እንዲሰማህ እንዲህ ይለዋል፣ ጓደኞችንና ቤተሰብህን ሥራህን ከእኔ እያስበለጥክ ነው ይለዋል። በማስፈራራት ሊቆጣጠሩ ሲፈልጉ በድጋሚ ይህን ካደረግክ ታዝናለህ። ወቀሳ፣ ያደረግከኝን እይ። ለመክሰስ ሲፈልጉ ደግሞ ታማኝ እንዳልሆንኩ አውቃለሁ እነዚህን የመሳሰሉ ንግግሮችን በመጠቀም ተጽዕኖ ሊፈጥሩብህ ይፈልጋሉ። አምስተኛ አማራጭን መገደብ። ለአንድ ሰው ውስን አማራጮችን መስጠት ያ ሰው መምረጥ የሚፈልገውን እንዲረሳ ያደርገዋል። ይህ ስውር የሳይኮሎጂ ዘዴ አንድን ነገር መግዛት በምትፈልጉበት ጊዜ ጥቅም ላይ ሊውል ይችላል። ይህ ስውር የሳይኮሎጂ ዘዴ አንድን ነገር መግዛት በምትፈልጉበት ጊዜ ጥቅም ላይ ይውላል። ለምሳሌ መኪና ለመግዛት ብትፈልግና ጓደኛ በጥቁርና ነጭ ቀለሞች መካከል ቢሰጥህ ቀለሞቹ ምርጥ እንደሆነ ቢነግርህ ምርጫዎች ላይ ገደብ እያስቀመጠ ነው ማለት ነው። እነዚህ ከለሮች የአንተ ተወዳጅ ምርጫዎች ላይሆኑ ይችላሉ። የጓደኞችህ ምርጫ ነው። ቢሆንም ግን ከሁለቱ እንድትመርጥ ግድ ይልሃል። ምርጥ ምርጫዎች እንደሆኑ በአጽንኦት ይነግርሃል። ስለዚህ አንዱን መርጠህ ታርፈዋለህ። ምናልባትም ነጩን ትመርጥ ይሆናል። ይህን ስውር ሳይኮሎጂ ቴክኒክ የሚጠቀሙ ሰዎችን እንመልከት። ወላጆች ወላጆች ለልጆቻቸው ምርጫን በማድረግ ይታወቃሉ። ምንም እንኳን የልጆቻቸውን ፍላጎት ባይሆንም የምርጫ ገደብን በማድረግ የምርጫ ገደብን በማድረግ ልጆቻቸው እነርሱ የመረጡትን ምርጫ እንዲመርጡ ያስገድዳሉ። ሁለተኛ ጠበቆች ጉዳዩን ለማሸነፍ ዓላማ ያላቸው ጠበቆች የተሳሳተ ቢሆንም የሚፈልጉትን ውጤት ለማግኘት ሁለቱንም የምርጫ ገደቦች አይነት ስሜታዊ ዘዴዎችን ይጠቀማሉ። ዩቲዩበሮች ምርቶችን የሚሸጡ ዩቲዩበሮች ተመልካቹ በምርጫው ወሰን ምርቶችን እንዲመርጥ ለማድረግ የምርጫ ገደቦችን ይጠቀማሉ። ስድስተኛ ግራ ማጋባት ጥቃት አድራሹ ተጠቂውን የሚያሳስት የውሸት ትርክት በመፍጠር ውሳኔውንና እውነታውን እንዲጠራጠር የሚያደርግበት ስውር የስነልቦና ዘዴ ነው። ውሳኔህን፣ ጤንነትህን እንድትጠራጠርና ግራ እንድትጋባ በማድረግ ክፍተትህን መጠቀም የሚያደርግ ነው። ይህ ተጠቂው በራሱና በውሳኔው ላይ ተጠራጣሪ እንዲሆን በማድረግ ራሱ ላይ ያለውን እምነት ይሸረሽራል። የተወደዳችሁ አድማጮቼ ከዚህም በላይ በጣም ብዙ አይነት የዳርክ ሳይኮሎጂ አይነቶች ይኖራሉ። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ከነዚህ ስድስት ስውር የሳይኮሎጂ ሚስጥሮች የተማራችሁትን በኮሜንት ሴክሽን ላይ አስቀምጡልኝ። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ የደውል ምልክቱን በመጫን ቪዲዮ ሲለቀቅ እንዲደርሳችሁ ማድረግ ትችላላችሁ።